ደናችሁ ነ አላችደናናችሁደናእንደምናደናናደናነሰላምናቸሁብደናነደናነሰላ ናችሁሁ ምን አደረገ ገባ ብለህ ነው? እኔ እሱን ፈልጌውን የነበር አሁን የወጣ አየሁት። ተመተህ ነው የወጣ አሁን አሁን የሄደው ወጣ። አሁን ቀድም እያት ብሎ ገሰገሰ። መቼ ተቀመጠ ብለህ ነው? መባተል ነው የሱ ነገር። በአንተ ጉዳይ ነው መሰል እንደውም ሲብሰለሰል ሻምበሉ ስብሰባ ተሰብሰቡ ብሎን፣ ሬዲዮ ሬዲዮ ሶጂ ሬዲዮ ሶጂ ነው የሚያለው ማጭ እርሜ የለውም ወይ እንደሁ አይበቃውም ወይ? ሰበሰበ ሰበሰበ። እኔ እኮ በየ ቀኑ እየሰበሰባችሁ ቤታችሁን ክፍት ጥላችሁ፣ እኔም የትኛው ጋ እንደምገባ ቸገረኝ። እጥቅያ አልኩ ነው እኮ ምገባ እንዴ ፈለግኝ ሳንቲም ነገር ፈልጌ ደ ሌላ ሰው ዝም ሆነለት አልተጠራቀመለትም ጉዳይ እንግዲህ። በይ እንግዲህ

ይህ ግራፍ የሚያመለክተው ይችን ሞጭልፊት የምትባለው አንሰድጎ ለአንዴና ለመጨረሻ ጊዜ አንቀል መሬት ድባጭ የምንከትበት የታቀደለት ፕላን፣ በቃ የታቀደለት በዚህ ማታመልከን በዚህ ማ ማምለጥ የለበት። እንዴ ትጀምር፣ እንግዲህ አታ ላይ ትጀምር፣ ጓድ ትጀምር። እዚህ ጋር አድርሳሉ፣ ቦታ ታገራብረታ ታደርጋለች፣ አንገት

ምን ሞጭልፊት ነብር ያላት። አሁን እንግዲህ ለተልኳችን ነብርን ለማጥመድ ፍጌ ያስፈልጋል አይደል? ፍጌልን የሚበላ ምንድን ነው? ነብር አይደለም። ዲያድረ ግን በሬው ታሟል። ችግር በችግር

ስለዚህ የኮድ ስም ነው እንጂ በባህሪው አማር ዲያብል ወስና እንጂ አታላይ ተታላይ ነብር። ከዚህ መስመር የነብር ዋሻሎ አይደለ ቦታሎ አይደለ የሚጎደልበት የሚደበቅበት ልክ ነው። ወደዚህ መስመር እንዲመጣ እናደርገዋለን። ማን አለበት? ያለበት ጓዳ ጓዱ ነው

ልክምዲ ነብሬት ፍየሏን ልትነክሳት ነው። ሳታስበው ነብሬት ፍየሏን ልትይዛት ስትገባ ልትይዛት ስትል በቃ ይዛታለች። የአገር ልጅ ነህ፣ አብሮ አደግ ነን። እንዲ ሁሉን ነገር አብረን አድርገን፣ እኔም ብኮራብ ነው ቀጥ ብዬ ደረቴ ነፍኬ አበድረኝ ብዬ አንገቴ ነቅዬ መጣሁ። ብኮራብ ነው ብኮራብ እና ደግሞ ታውቃለህ እኔ አንተን አምንሃል። ታውቃለህ ከዚህ በፊት ነው እና ዋዛ ሶስት ዳኛ ሳይፈርምበት ካለ ምስክር ማንም በሌለበት አስር ሺህ ብር ያክል ይዤ የመጣሁ አንተን እኔ። ሲቀጥል ፍየል ዘሬም በልቶም አይቼም አላውቅም። እንዲ የምን ፍየሽ እኔ እኮ ብትበያለሽ አላልኩም። ስምሽን ነው እንትን ሊያረግኩት ሰሎ ላይ እኔ ደግሞ ሞጭልፊትን እንፈራታለን። እንኳን እንዳትቀርቱ ጠንካራ ጀግና ነው መሆን ያለብን። አይደለም አይደለም።

ወደዚህ ዞር አለው ብትል ግንባር ከነ መበጥ እንደርስባታለን። ለምን በይ አንቺን ለመብላት ፍጀል፣ አንቺን ለመብላት ነብር ስትመጣ እኛ ተኋላ ይሄን መስመር እንዘጋለን። አልኩኝ እኮ እኔም፣ እቆማለሁ እዚህ። ይሄም አለ ይሄም አለ ይሄም ሰው እጄ አለ ይሄም ሰው እጄ አለ። አንቺ ነሽ ማሪ ያለሽ። ይቺን ለአራት እንኳን ለአራት እና ለአምስት አንቺ ብቻሽን ትተናነሻታል። ምንድነው አንቺ

ላንዴና ለመጨረሻ ጊዜ እንይዛታል፣ ማንቁርታለን ነው ከሽፋ። ላንዴና ለመጨረሻ ጊዜ ቁጭ አርግ። ዱላህን ዱላህን ቁጭ አርግ ነግሬሃለሁ። የአስካተን ገንዘብ ቁጭ አርግ ብያለሁ። ኧረ ጌታው፣ ኧረ የዳብር ነው፣ ኧረ ተበድሬ ነው። እኔ ምን አገብ፣ ተገበኛ ገንዘቡን ቁጭ አርጋ አልኩ። ገንዘቡን ቁጭ

አይ እናንተ ሕይወቱ ፈርዶ ነዋ። ማለት አንገባለን ዛሬ ምን አለ? ዝም ብሎ የሚሰጠው በያንከራትተውስ ደግሞ ሰኞ አምጣው እስካሁን ሰኞ ቅዳሜ ሰጠው ሰኞ አምጣ የሚል የእዚያን ያ ሁለት ቀን ካለው እሱ ምን ያደርግበት። ደራ እንካ እንዲሁ አሁን ሰው በዱላ ዞር ብሎ አይማ እኔ ወንድ ነው ወንድ ነው አሁን እውነቷ ወንድ ይኸው ዝግ አበቀለው ምን አይነቱ ነው እናንተ። እንዲሁ ዞር ብሎ ለምን አይደፈውም? እኔ ወንድ ይደፋኛል እንጂ አሰርሽ ብር ቁጭ አላደርግም። በቁንጮ ያቆመኛል እንጂ ይተረትረኛል እንጂ እናንተ፣ ስንቱ ስንቱ ነው የሚበቅልኝ አራሙቻ። እንደው እየተንጫጫችሁ የምትይዝ ይመስል እንደው ወዲያ ቆይማ። እንደው እንደው ደግሞ ኋላ ደግሞ እናንተ ቤት ብቀመጥ ነው ወደ የሚሻልኝ ይሄ ጨፈቃ

በተራራታ ደግሞ እንዲጎር መውጣት ጀመሩ። አረሶ ማሳሳት አረሶ ማሳሳት እናት ነው። እና አረ ተው ተው! አረ እንዴት ያለ እግር ነው! አረ ምንም እንደው የማናያዛችሁ ባይዞሽ ብሎሽ ነው፣ ብቻሽን ብዬሽ ነው። አረ የለም ምን በወጣሽ ምን በወጣሽ! ድንቄም ፈሪ እኛ እኛ ነን እንጂ ፈሪ